የዋሽንግተን መንግስት የሱዳንን ሕዝብ መረጋጋት፣ ሰላምና ብልጽግናን የማበላሸት ፖሊሲውንም ቀጥሎበታል ብለዋል። ይህንንም ያሉት የአሜሪካ መንግስት የሱዳን ጦር ኃይል ኬሚካል ጦር መሳሪያ መጠቀሙን በተመለከተ ማዕቀብ ለመጣል መወሰኑን ማስታወቁን ተከትሎ ነው። በማዕቀቡ መሰረት በሚቀጥለው ወር ጀምሮ አሜሪካ ወደ ሱዳን የምትልካቸውን እቃዎች የምታቆም ሲሆን ለሱዳን ምንም አይነት እርዳታ እንዳይሰጥም ክልከላ ጥላለች። እንዲሁም የኬሚካል ጦር መሳሪያ በተጠቀሙ መኮንኖች ላይ ተጠያቂነት እንዲሰፍን የአሜሪካ መንግስት አሳስበዋል። ይሁንና የሱዳን መንግስት ቃል አቀባዩ በመግለጫቸው አሜሪካ ይህንን የሀሰት ክስ ያቀረበችው የጦር ኃይሉን በሜዳ ላይ ከፍተኛ ድል በማግኘቱ ነው ብለዋል። የሱዳን ጦር አሁን ላይ ከፍተኛ ድል በማስመዝገብ ጦርነቱን ለመቋጨት በሂደት ላይ እያለ አሜሪካ ይህንን ያደረገችው የዓለም አቀፍ ማህበረሰብ ትኩረት ለማስቀየር መሆኑንም አስረድተዋል። ይህ በእንዲህ እንዳለ የአሜሪካ መንግስት ከዚህ ቀደም በሁለቱም የሱዳን ተፋላሚ አካላት አመራሮች ላይ ማዕቀብ መጣሉ ይታወሳል። ዩክሬንና ሩሲያ በመካከላቸው ከተጀመረ ጦርነት ወዲህ ትልቁ የተባለውን የታጋቾች ልውውጥ መጀመራቸው ተገልጿል። ይህ በሶስት ቀናት ውስጥ ሁለት ሺ እስረኞችን ለመለዋወጥ ያለመ የመጀመሪያ ምዕራፍ ሲሆን ከሁለቱ ወገን አንድ ሺ ታጋቾች ይፈታሉ ተብሎ ይጠበቃል። የሩሲያ መከላከያ ሚኒስተር እንደገለጸው በዛሬ ሁለት ሁለት መቶ ሰባ የዩክሬን ወታደር አባላትና አንድ መቶ ሀያ ሲቪሎች በአጠቃላይ ሶስት መቶ ዘጠና ታጋቾች ወደ ዩክሬን ተመልሰዋል። ወታደሮች ወደ ዩክሬን ከተሻገሩ በኋላ የዩክሬን ፕሬዚዳንት ቮሎዲሚር ዜለንስኪ በማህበራዊ ገጻቸው ላይ ዜጎቻችንን እየመለስን ነው ሲሉ ጽፈዋል። ይህን ልውውጥ በሁለቱ ሀገራት መካከል በግጭቱ ወቅት የሚነሱ ሰብአዊ ጉዳዮችን ለመፍታት ተደረገ ያለውን ጥረት ያሳያል ተብሏል። ይህ በሀገሪቱ የጦር ታሪክ ትልቁ የታጋቾች ልውውጥ የሆነውን ስምምነት ባለፈው ሳምንት በሁለቱ ሀገራት መካከል በቱርክ በተካሄደው ስብሰባ ላይ የተደረሰ ብቸኛው ስምምነት ነው። የዩክሬን ፕሬዚዳንት ጽፈት ቤት በወጣው መግለጫ የካቲት 22 ጦርነቱ ከጀመረበት ጊዜ አንስቶ ከ8 ሺህ በላይ የዩክሬን ወታደሮች በሩሲያ ተይዘዋል። የዩክሬን እንባ ጠባቂ በበኩሉ እንደገለጸው ከ16 ሺህ በላይ የዩክሬን ሲቪሎች በሩሲያ ምርኮ ውስጥ ይገኛሉ። ዳይሬክተሩ ዶክተር ቴዎድሮስ አድሃኖም በእንባ ተማጽኖ ጥያቄ አቅርበዋል። ጦርነት ዘላቂ መፍትሄ ያመጣም፣ እስራኤልን ይጎዳታል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በጋዛ ያለውን ጦርነት እንዲቆም በእንባ ተማጽነው ዶክተር ቴዎድሮስ አድሃኖም ትናንት ሐሙስ የዓለም ጤና ድርጅት ዓመታዊ ጉባኤ ላይ በተደረገው ስብሰባ ጦርነት ዘላቂ መፍትሄ ያመጣም፣ እስራኤልን ይጎዳታል ብለዋል። በአሁኑ ጊዜ በጋዛ ውስጥ ያሉ ሰዎች ምን እንደሚሰማቸው ይሰማኛል ያሉት ዶክተር ቴዎድሮስ የጦርነትን አውዳሚነትና አስከፊነት አብራርተዋል። ምግብና የሕክምና ቁሳቁስን እንደ ጦር መሳሪያ መጠቀም ልክ አይደለም ብለዋል። መግባባት እንዲመጣ ጠይቃለሁ ያሉት ኃላፊው ሰላም መውረዱ ለእስራኤልም ሆነ ለፊልስጥማያን ጥሩ ነው ሲሉ ገልጸዋል። የዓለም ጤና ድርጅት የድንገተኛ አደጋ ዳይሬክተር ማይክል ራያን በበኩላቸው በጋዛ ውስጥ ሁለት ነጥብ አንድ ሚሊዮን ሰዎች በሞት አደጋ ላይ ናቸው ብለዋል። ረሃብን ማቆም አለብን ያሉት ዳይሬክተሩ የጤና ስርዓቱን ወደ ትክክለኛ ሁኔታ መመለስ ይገባል ሲሉም አክለዋል። ያንም ጤና ድርጅት በጋዛ የሚገኙ ፍልስጤማውያን የምግብ፣ የውሃ፣ የህክምና አቅርቦቶችን የነዳጅና የመጠለያ ጦት እየተሰቃዩ ነው ብለዋል። በጋዛ ከሚገኙ 36 ሆስፒታሎች 19ኙ ብቻ ስራቸውን የቀጠሉ ሲሆን ሰራተኞቻቸውን በማይቻል ሁኔታ ውስጥ እየሰሩ መሆናቸውን የተባበሩ መንግስታት የጤና ኤጀንሲ በመግለጫው ተናግሯል ሲል ፍራንስ 24 ዘግቧል። የከተማ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ እንዳስታወቀው በቀጣይ ወራት በስራ ላይ ያለውን የነዋሪነት መታወቂያ ይዘት የአገልግሎት ዘመንና የገጽ ዲዛይን ከተማዋ ያለችበትን ደረጃ በሚመጥንና ፋይዳ መሰረት ባደረገ እንዲሁም ሁሉንም አቀፍ አገልግሎት የሚሰጥ ስማርት ካርድ አድርጎ ለማዘጋጀት ዝግጅት እያደረገ እንደሚገኝ አስታውቋል። በተጨማሪም ተቋሙ ለሁለት ሚሊዮን ነዋሪዎች የዲጂታል ካርድ መታወቂያ መስጠቱን ገልጿል። ይህ የመታወቂያ የዲጂታል ምዝገባ ነዋሪን የባዮሜትሪክ መረጃን ያካተተና ከ35 በላይ ለማስረጃነት ጥቅም ላይ የሚውሉ የግለሰብ መረጃዎችን የሚመዘግቡበት ስርዓት መሆኑን ኢትዮ ኤፍኤም ከተቋሙ ያገኘውን መረጃ ይጠቁማል። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ የወረቀት መታወቂያ መስጠትን ለመጨረሻ ጊዜ ማብቃቱንና ሙሉ በሙሉ ወደ ዲጂታል ሽግግር መደረጉን ባለፈው ሰኔ 25 2016 ዓም ይፋ ማድረጉን በመረጃው አስታውሰዋል። በተቋሙ የወሳኝ ኩነት ምዝገባን ጨምሮ በጠቅላላው ወደ 3 ሚሊዮን የሚጠጉ ነዋሪዎችን መረጃ በዲጂታል ምዝገባ የመረጃ ቋት ውስጥ እንዳለ ማመላክቷል። የትራምፕ አስተዳደር ሃርቫርድ ዩኒቨርሲቲ የዓለም አቀፍ ተማሪዎች እንዳይቀበል ያገደ ሲሆን ይህም ከአሜሪካ አንጋፋው ዩኒቨርሲቲ ጋር ያለውን አለመግባባት አባብሶታል። የሀገር ውስጥ ደህንነት መስሪያ ቤት ኃላፊ ክርስቲና ኤም በኤክስ ገጻቸው ላይ እንደጻፉት አስተዳደሩ ሃርቫርድ ተማሪዎችና ስደተኞች ያልሆኑ ተማሪዎችን መቀበል የሚያስችለውን እድል ህግን ማክበር ባለመቻሉ ምክንያት ተሰርዟል ብለዋል። ይህም በመላው ሀገሪቱ ለሚገኙ ሁሉም ዩኒቨርሲቲዎችና የትምህርት ተቋማት እንደ ማስጠንቀቂያ ይሆናቸዋል ሲሉ ሀሙስ በማህበራዊ ሚዲያ የገጻቸው ላይ ጽፈዋል። ሃርቫርድ በውሳኔው ህገ ወጥ ሲል በመግለጫው አውግዞታል። ከመቶ አርባ በላይ ሀገራት የመጡና ዩኒቨርሲቲውን እና ይህችን ሀገር በማይታመን መልኩ የሚያበለጽጉትን ዓለም አቀፍ ተማሪዎቻችንን ና ምሁሮቻችንን ለማስተናገድ ሙሉ በሙሉ ቁርጠኞች ነን ሲል ዩኒቨርሲቲው በመግለጫው ላይ ምላሽ ሰጥቷል። የሳውዲ አረቢያ አልጋ ወራሽ መሐመድ ቢን ሳልማን ሂውሜን የተሰኘውን ኩባንያ ይፋ አድርገዋል። ኩባንያው የኤአይ ቴክኖሎጂ ውጤቶችን ማበልጸግና ማስተዳደር በዋናነት እንደሚሰራ ሮስተር አስነብቧል። በልዑል አልጋ ወራሹ የሚመራው ኩባንያ የአረብ ቋንቋዎች ሞዴሎችን ማበልጸግና ጨምሮ የኤአይ ሞዴሎችና መተግበሪያዎችን ያበለጽጋል ተብሏል። ከዚህ ባሻገር ክላውድ ኮምፒውቲንግ እና ኤአይን ለማልማት የሚያግዙ ዳታ ሴንተሮች እና መሰረተ ልማቶችን እንደሚገነባ ገልጿል። በመንግስት የገንዘብ ድጋፍ የሚደረግለት ኩባንያ በዘርፉ ቴክኖሎጂ ሳውዲ አረቢያ ቀዳሚ ለማድረግ እንደሚያግዝ ተጠቁሟል። በዚህ ሀገሪቱ በነዳጅ ምርት ላይ የተመሰረተው ኢኮኖሚን ለማሰባጠር የምታደርገውን ጥረት ይደግፋል ነው የተባለው። የብሪታኒያ ከፍተኛ ፍርድ ቤት ዳኛ መንግስት የቻጎስ ደሴቶችን ለዋላዩ ወደ ሞሪሺየስ እንዳያስተላልፍ ለጊዜው አግዶታል። ሐሙስ እለት የመጨረሻ ደቂቃ ላይ ትዕዛዝ የሰጠው ፍርድ ቤቱ ስምምነቱ ከሞሪሺየስ መንግስት ተወካዮች ጋር ይፈርማል ተብሎ ከመጠበቁም ከሰዓታት በፊት ነበር። የከፍተኛ ፍርድ ቤት ውሳኔ ተቀባይነት ያገኘው በቻጎስ በሚገኘው በዲያጎ ጋርሺያ ወታደራዊ ካምፕ ውስጥ በተወለዱ ሁለት የእንግሊዝ ዜጎች በሆኑት ፈርናንዴት ዱካሴ እና በርትሪስ ፓምፔ ደሴቶቹን በብሪታንያ ቁጥጥር ስር እንዲቆዩ ከጠየቁ በኋላ ነው። የከፍተኛ ፍርድ ቤት ዳኛ የብሪቲሽ መንግስት ማንኛውንም የሚያጠናቅቅ ወይም ህጋዊ አስገዳጅ እርምጃ እንዳይወስድ ለጊዜው አግዶት የነበረ የብሪቲሽ ህንድ ውቅያኖስ ግዛት እንዲሁም የቻጎስ ደሴቶች በመባል የሚታወቀው ለውጭ መንግስት ማዛወርን የሚመለከት ድርድሩን ለመደምደም ነው። ከ1814 ጀምሮ ክልሉን የተቆጣጠረችው እንግሊዝ ከ1965 የቻጎስ ደሴቶችን በሞሪሸስ በመለየት የብሪቲሽ የህንድ ውቅያኖስ ግዛት መፍጠር ችላለች። እንደ ኤሮፓውያን አቆጣጠር በ1970ዎቹ መጀመሪያ ላይ መንግስት በትልቁ ደሴት ላይ ለሚገኘው የዲያጎ ጋርሺያ አየር ማረፊያ መንገድ ለማድረግ ወደ 1500 የሚጠጉ ነዋሪዎች ወደ ሞሪሽየስ እና ሲሸልስ አስወጥተዋል። በጥቅምት ወር መንግስት ደሴቶቹን ለሞሪሽየስ ለማስረከብና ብሪታንያና ዩናይትድ ስቴትስ በ99 ዓመት የሊዝውል መሰረት የዲያጎ ጋርሺያ ቤዝ መጠቀማቸውን እንዲቀጥሉ የሚያስችል ረቂቅ ስምምነት አስታውቋል። በስምምነቱ ላይ ምክክር በማድረግ የአሜሪካ ፕሬዚዳንት ዶናልድ ትራምፕ አስተዳደር አጽድቆታል። ይሁን እንጂ ስምምነቱን ማጠናቀቅ ያልተቻለ ሲሆን፣ በሞሪሽየስ የመንግስት ለውጥ የተነሳ ዘግቷል። የአፍሪካ ህብረት ፍልስጤማውያን ወደ አፍሪካ ለማፈናቀል በሚደረገው ጥረት ደስተኛ እንደማይሆን አስታወቀ። የአፍሪካ ህብረት በፍልስጤማውያን ወደ አፍሪካ ለማባረር በሚደረገው ሙከራ ደስተኛ ሊሆን አይችሉም ሲሉ የአንጎላ የውጭ ጉዳይ ሚኒስትር ቴቴ አንቶኒዮ ተናግረዋል። በእርግጠኝነት የሁለቱ መንግስታት መፍትሄ ሁለት መንግስታት ጎን ለጎንና የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔዎችን እንጠብቃለን ሲል አንቶኒዮ ከአውሮፓ ህብረት የውጭ ጉዳይ ፖሊስ ኃላፊ ካጃ ካላስ ጋራ በጋራ በሰጡት ጋዜጣዊ መግለጫ ላይ ተናግረዋል። ይኸው የተነገረው የብራስልስ ሶስተኛውን የአውሮፓ ህብረት እና የአፍሪካ ህብረት የሚኒስትሮች ስብሰባ ላይ ነው። እኛ ለክልሉ ቅርብ ነን እና ቢያንስ ለእነዚህ ሰዎች ስቃይ ግዴለሾች አይደለንም ብለዋል አንቶኒ። የአፍሪካ ህብረት መርህ ሁልጊዜ ግጭት ለሚፈጠርበት ቦታ ሁሉ ለፍልስጤም ህዝብ ጎን ይቆማል ብለዋል። የአፍሪካ ህብረት ለጉባኤው ብቸኛው ቋሚ ተጋባዥ የፍልስጤም ባለስልጣን ሊቀመንበር መሆኑን ገልጸው ለህብረቱ የፍላጎት ጥያቄ ትልቅ ጉዳይ ነው ብለዋል። ካላስ በበኩሏ በአፍሪካ የሳልህ ክልል ያለውን ሁኔታ የአውሮፓ ህብረት በጣም ያሳስበዋል፣ በማለት ህብረቱ በአዲሱ የሳልህ ስትራቴጂ ላይ እንደሚወይ ተናግራለች። እኔም የሁለትዮሽ ስብሰባዎችን አድርጊያለሁ፣ ከአፍሪካ ሀገራትም የእነርሱን አስተያየት ጠይቅ ያለው ስትል የአውሮፓ ህብረት የውጭ ጉዳይ ፖሊስ ኃላፊ ካጃ ካላስ ተናግራለች። በአህጉራዊ ሽምግልና ጥረቶች ለአፍሪካ ህብረት ድጋፉን ገልጻለች። እነዚህ ሁሉ ሂደቶች በአፍሪካም የአፍሪካ መሪና የአፍሪካ ባለቤትነት አላቸው ብላለች ካላስ። በተጨማሪ በየቦታ ውጊያ ያለ እናም የተሳሳቱ መረጃዎችን ሩሲያ በተለይ በአፍሪካ ውስጥ ከምትጠቀምባቸው መሳሪያዎች ውስጥ አንዱ ነው በማለት ገልጸዋል። አክለውም የተሳሳቱ መረጃዎችና የውጭ መጥፎ ተጽዕኖዎችን ሁልጊዜ መዋጋት አለብን ብለዋል። ኢቢኤስ ቴሌቪዥን በሚዲያ ዘርፍ ከኢትዮጵያ ቁጥር አንድ ብራንድ ሆኖ ተመረጠ። ኢቢኤስ ቴሌቪዥን በሚዲያ ዘርፍ ከኢትዮጵያ ተቀባይነት ያለው ቀዳሚ ብራንድ ተብሎ የተመረጠው መቀመጫውን ደቡብ አፍሪካ ያደረገው ብራንድ አፍሪካ የተሰኘው ተቋም በአዘጋጀው የእውቅና መርሃ ግብር ላይ ነው። ከዚህ የእውቅና ዝግጅት ላይ ኢቢኤስ ቴሌቪዥን በኢትዮጵያ ተቀባይነት ካላቸው የመገናኛ ብዙሃን ብራንዶች መካከል ቁጥር አንድ የሆነው ቢቢሲ እና አልጀዚራ በማስከተል መሆኑን ነው ብራንድ አፍሪካ ያሳወቀው። ኢቢኤስ ቴሌቪዥን በሚዲያ ዘርፍ ከኢትዮጵያ ቀዳሚ ብራንድ ስለመሆኑና እውቅና በተሰጠበት በዚህ መድረክ ላይ የሀገር አርማ ይዞ በመላው ዓለም የሚበረው አንጋፋውና ግዙፍ የኢትዮጵያ አየር መንገድ ከአስር ተከታታይ ዓመታት በላይ ግዙፍ ስማቸውን ይዘው ከዘለቁ አምስት ብራንዶች መካከል አንዱ በመባል እውቅና ተችሎታል። ይህም ብቻ ሳይሆን አየር መንገዱ በአፍሪካ በአቪዬሽን ዘርፍ ካሉ ተመራጭ ብራንዶች ውስጥ ቀዳሚ መሆኑን ኤሚሬትስ እና ኳታር አየር መንገዶችን አስከትሎ የአፍሪካ ተመራጭ አየር ስለመሆኑ ነው በዝግጅቱ ላይ የተነገረው። አሜሪካ ከአገሯ የምታበራራቸውን ስደተኞች በሩዋንዳ ለማስፈር እየተደራደረች መሆኗን ስጋት እንደፈጠረባት የመብት ተሟጋቾች እየገለጹ ነው። ባለፈው ዓመት ዩናይትድ ኪንግደም ጥያቄያቸውን ያልተሳካላቸው ጥገኝነት ጥያቄዎች ወደ ሩዋንዳ ለማስወጣት የያዘችውን እቅድ ከተሰረዘ በኋላ ኪጋሊ ከአሜሪካ ጋር እየተደራደረችበት ያለውን ተመሳሳይ ጉዳይ በመብት ተሟጋቾች ዘንድ ስጋትን አጭሯል። የአሜሪካ ከሀገሯ የሚባረሩ ሕገወጥ ሰዎችን በሩዋንዳ ለማስፈር ንግግር መጀመሯን የሩዋንዳ መንግስትና የትራምፕ አስተዳደር በዚህ ጉዳይ ላይ እየተደራደሩ እንደሚገኝ ይታወቃል። የሩዋንዳው የውጭ ጉዳይ ሚኒስትር ኦሊቨር በያዝነው ወር ሀገራቸው ከዋሽንግተን ጋር መደራደሯን አረጋግጠው ዝርዝር መረጃዎች ወደፊት ይፋ እንደሚያደርጉ ገልጸዋል። የዶናልድ ትራምፕ መንግስት ስደተኞች ወደ ሶስተኛው የዓለም ሀገራት እያበረረ ይገኛል። ለአብነትም ወደ ኤልሳልቫዶር የሚጠረዙ ስደተኞችን ጉዳይ መነጋገሪያ ይሆናል። ይባስ ብሎ ዋሽንግተን በጦርነትና ለመረጋጋት ከምትታመሰው ሊቢያ ጋር በአስር ሺዎች የሚቆጠሩ ስደተኞችን በተመለከተ ተደጋጋሚ ንግግሮችን እያደረገች ስለመሆኑ ነው የተዘገበው። ይህ የአሜሪካ ተግባር ታዲያ ስጋት ፈጥሮብናል ሲሉ የመብት ተሟጋች ድርጅቶች ድምጻቸውን እያሰሙ ይገኛሉ። በሱዳን የኬሚካል ጦር መሳሪያ አጠቃቀም ላይ አሜሪካ ማዕቀብ ልትጥል ነው። ከኬሚካል የጦር መሳሪያዎች ማምረትም ሆነ መጠቀምን የሚከለክለው ዓለም አቀፍ ስምምነት የኬሚካል ጦር መሳሪያ ኮንቬንሽን መጣሱን ተከትሎ አሜሪካ በሱዳን መንግስት ላይ ማዕቀብ ልትጥል መሆኑን ተናግሯል። የአሜሪካ የውጭ ጉዳይ መስሪያ ቤት እንዳስታወቀው የሱዳን ጦር ወታደራዊ ተቀናቃኛቸው ላይ የኬሚካል ጦር መሳሪያ መጠቀሙን የሚያሳይ ማስረጃ ማግኘታቸውን ገልጸዋል። ውሳኔውን ይፋ ባደረገው አጭር መግለጫ የአሜሪካ የውጭ ጉዳይ መስሪያ ቤት የጦር መሳሪያዎቹ የትና እንዴት ጥቅም ላይ እንደዋሉ ብዙም ዝርዝር ጉዳዮችን አላቀረበም። በጥር ወር ላይ ኒውዮርክ ታይምስ እንደዘገበ የሱዳን ጦር በፈጥኖ ደራሽ ኃይሉ ላይ ቢያንስ ሁለት ጊዜ የኬሚካል ጦር መሳሪያ መጠቀሙን ገልጿል። ማዕቀቡ ከሰኔ ስድስት ጀምሮ ተግባራዊ ይሆናል የተባለው ሲሆን እርምጃዎቹ አሜሪካ ወደ ሱዳን የምትልካቸው ምርቶች ላይ ገደቦች እንዲያደርጉ፣ እንዲሁም ከአሜሪካ መንግስት የሚገኙ ብድር መገደብ እንደሆነ ተገልጿል። የኢትዮጵያ ሀገር አቀፍ የዋጋ ግሽበት ሚያዝያ ወር 14.4 በመቶ ደርሶ እንደተመዘገበ የኢትዮጵያ ስታቲክስ መረጃዎች ያመላክታሉ። ይህ አሃዝ ከመጋቢት ወር 13.6 በመቶ የዋጋ ግሽበት ሲነጻጸር የ0.8 በመቶ ጭማሪ ያሳያል። በሚያዝያ ወር ከተመዘገበው አጠቃላይ የዋጋ ግሽበት ውስጥ ምግብ ነክ እቃዎች 12.2 በመቶ ድርሻ ሲይዙ፣ ምግብ ነክ ያልሆኑ እቃዎች ደግሞ 17.9 በመቶ ደርሰዋል። ይህ የሚያሳየው ምግብ ነክ ያልሆኑ እቃዎች ዋጋ መጨመር በአጠቃላይ የዋጋ ግሽበቱ ላይ ከፍተኛ ተጽዕኖ እያደረጉ መሆኑን ተመላክቷል። ፕሬዚዳንት ትራምፕ ሩሲያ ጦርነት ለማቆም ዝግጁ አለመሆኗን ተናገሩ። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ከአውሮፓ መሪዎች ጋር በስልክ ባደረጉት ውይይት ፕሬዚዳንት ፑቲን እያሸነፍኩ ነው ብለው እንደሚያስቡትና በሰላም ድርድር ዝግጁ እንዳልሆኑ ተናግረዋል። ታዲያ እነዚህ የአውሮፓ መሪዎች የፑቲንን አቋም ቀድሞውን የሚያውቁት ቢሆኑም ከትራምፕ ሲሰሙት ለመጀመሪያ ጊዜ ነው። ምንም እንኳን ትራምፕ ፑቲንን ለሰላም ዝግጁ አይደሉም ወደሚለው ሀሳብ የመጡ ቢመስሉም ዘለንስኪ እና የአውሮፓ መሪዎች እንደሚፈልጉት በሩሲያ ላይ ጠንካራ አቋም መውሰድ አልቻሉም። ፕሬዚዳንት ትራምፕ በመጀመሪያ ፑቲን የተኩስ አቁም ስምምነቱን ካልተቀበሉ ማዕቀብ ሊጥሉ እንደሚችሉ ሀሳብ አቅርቦ የነበር ቢሆንም አሁን ላይ ግን ሀሳባቸውን በድጋሚ ቀይረዋል። በዚህም ትራምፕ በማዕቀቡ ምትክ ከሰኔ አጋማሽ ጀምሮ በሩሲያና በዩክሬን መካከል ፈጣንና አነስተኛ ንግግር በቫቲካን እንዲካሄድ ግፊት እያደረጉ ይገኛሉ። የአውሮፓ ሕብረት ትራምፕ በፑቲን ላይ ተጨማሪ ማዕቀቦችን እንዲጥሉ ለማድረግ ያደረገውን ጥረት ባይሳካም የፑቲንን አቋም ትራምፕን ጨምሮ ለሁለት ሰው ግልጽ ለማድረግ ረድቷል ሲል አናዶሉ ዘግቧል። የቀድሞ የእስራኤል ጠቅላይ ሚኒስትር የጋዛን ጦርነት ማስቆም የሚችሉት ትራምፕ ብቻ ናቸው አሉ። የቀድሞ የእስራኤል ጠቅላይ ሚኒስትር ኢሁድ ኦልመርት እስራኤል በጋዛ ላይ የምታካሄደውን ጦርነት ያለ ዓላማ የሚደረግ ነው ሲሉ በድጋሚ የተቹ ሲሆን አክለውም የአሜሪካ ፕሬዚዳንት ዶናልድ ትራምፕ ብቻ ናቸው ኔታንያሁን በፍልስጤም ግዛት የሚፈጽሙትን ጥቃት እንዲያቆሙ ሊያደርጉ የሚችሉት ብለዋል። ኦልመርት ኔታንያሁ ፖለቲካዊ ጦርነት እያካሄዱ እንደሆነና የእስራኤል ወታደሮች በጋዛና በዌስት ባንክ የጦር ወንጀሎችን እንደፈጸሙ ከተናገሩ ከአንድ ቀን በኋላ የቀድሞ ጠቅላይ ሚኒስትር ከጦርነቱ ምንም ውጤት እንደሌለ በድጋሚ ተናግረዋል። አክለውም በዚህ የሚከፈል ዋጋ የሚያስቆጭ ነው ሲሉ ተደምጠዋል። ሆልመርት ለአሶሺየትድ ፕሬስ የዜና ወኪል እንደተናገሩት ከሆነም የአውሮፓ ህብረት እንደ ብሪታንያ፣ ካናዳ እና ፈረንሳይ ያሉ ሀገራት በዚህ ሳምንት ለእስራኤል ጠንከር ያለ ማሳሰቢያና የማዕቀብ ዛቻ የላኩትን ምክንያት የእስራኤል ወታደሮች በውስጥ ባንክ የውጭ ዲፕሎማቶች ላይ ሳይቀር በመተኮሳቸው መሆኑን ተናግረዋል። ጦርነቱን ለማስቆም ትራምፕ ቁልፍ ሰው ነው የሚሉት የቀድሞ ጠቅላይ ሚኒስትሩ በተወሰነው ጊዜ የዩናይትድ ስቴትስ ፕሬዝዳንት ትራምፕ በጉዳዩ ላይ የሚሳተፉ ከሆነ ምናልባትም የእስራኤልን ጠቅላይ ሚኒስተር ጠርተው ግልጽ በሆኑ ቃላት በቂ ነው ብለው የሚነግሯ ያሏቸውም ከሆነ ጦርነቱን ለማቆም በጣም ጠቃሚ ሊሆን ይችላል ብለው እንደሚያምኑ ኦልመርት ተናግረዋል። በጋዛ ውስጥ የሚካሄደው ወታደራዊ እንቅስቃሴ መስፋፋት እቃወማለሁ የሚሉት የቀድሞ ጠቅላይ ሚኒስትሩ ጦርነት ወደ ወንጀሎች ያቀርበናል ብዬ አስባለሁ። ከዚህ በተጨማሪ ጦርነት ዓላማ ከሌለውና ዋጋ ያለው ውጤት እያየን ካልሆነ ታዲያ ለምን እንቀጥላለን? ሲሉም አስተያየታቸውን ቋጭተዋል። ድንበር የለሽ የሐኪሞች ቡድን ኤም.ኤስኤፍ ደቡብ ሱዳን ከኢትዮጵያ ጋር በምትወሰንባቸው አካባቢዎች ላይ ግጭት በመባባሱ የሕክምና አገልግሎት ወደ ጋምቤላ ማተር ማምጣቱን ገልጿል። ከዚህ በፊት አገልግሎቱን በርቤ በምትባል የድንበር ከተማ ይሰጥ እንደነበር የገለጸው ቡድኑ ግጭቱ በመባባሱ አገልግሎቱን በጋምቤላ ክልል ኒዌርዜር ማታር ለማዘዋወር መገደዱን ገልጿል። ወደ በርቤ ተፈናቅለው መጥተው የነበሩ ደቡብ ሱዳናውያን ወደ ማታር ዳግም መወሰዳቸውን ቡድኑ ሲገልጽ የጋምቤላ ክልል በኮሌራ በሽታና ስደተኞችን በመቀበል ተጨናንቃለች ብሏል። በኢትዮጵያ በኩል ባለችው በርቤ ድንበር የለሽ የሐኪሞች ቡድን ከ1200 በላይ የኮሌራ ተጠቂዎችን ማከሙን ሲገልጽ በደቡብ ሱዳን የላይኛው ናይል ግዛት ግጭት ከተከሰተ በኋላ ቅርቤ 217 በጦርነቱ የቆሰሉ ሰዎችን ማከሙንም ቡድኑ አስታውቋል። ቡድኑ በፈረንጆች ግንቦት 12 ድንበር የተሻገረ የተኩስ ልውውጥ መደረጉንም ገልጿል። ተፈናቃዮቹ የአየር ላይ ጥቃቶችን ሸሽተው መምጣታቸውን ሲገልጹ በአሁኑ ጊዜ በጋምቤላ ክልል ማታር ከ35 ሺህ እስከ 85 ሺህ ሰዎች ተፈናቅለው እንደሚገኙ ተናግሯል። የሐኪሞች ቡድን የአካባቢው መሰረተ ልማቶች ማስተናገድ ከሚችሉበት በላይ እያስተናገዱ ነው ያለ ሲሆን ምርመራው ከሚደረግላቸው ሰዎች መሀል አርባ በመቶዎቹ የወባ በሽታ ተጠቂዎች ናቸው ብሏል። ስደተኞቹ የውሃ እጥረትን ጨምሮ በርካታ ችግሮች እያጋጠሟቸው ነው ያለው ቡድኑ ወሳኝ የሚባሉ የጤና አገልግሎቶችንም ከበርቤ ወደ ማተር ማዘዋወሩን አስታውቋል። በርቤ በኢትዮጵያና በደቡብ ሱዳን ድንበር ላይ የምትገኝ አዋሳኝ የድንበር ከተማ ስትሆን የደቡብ ሱዳን ስደተኞችም ዋና መዳረሻ ነበረች። የሀኪሞቹ ቡድን እንደገለጸው በደቡብ ሱዳን መንግስትና በታጣቂዎቹ መካከል የተፈጸሙ የተኩስ ልውውጦች ድንበር ተሻግሮ በበርቤ ላይ ያሉ ሰዎችን የጎዳ ሲሆን፣ በተፈጠረበት ስጋት የተነሳም ወደ ማተር አገልግሎት ማዞሩን ገልጿል። ስደተኞቹ ወደ በርቤ ከመጡ በኋላ ዳግም በስጋት ወደ ማታር መወሰዳቸው ተገልጿል። የዓለም አቀፍ ተቋም ድጋፋቸውን እንዲያደርጉም ጠይቀዋል። በደቡብ ሱዳን በታጣቂዎችና በመንግስት ወታደሮች መካከል ግጭት ከተፈጠረ እየሰነባበተ ሲሆን፣ ግጭቱ ከኮሌራ ወባ በሽታዎች ጋር ተዳምሮ ከባድ ቀውስን እየፈጠረ ይገኛል። የደቡብ ሱዳን መንግስት ባለፈው ሳምንት ከኢትዮጵያ ጋር የሚዋሰንባቸውን አካባቢዎች ከታጣቂዎቹ ነጻ አድርጌ ተቆጣጠረ ያለው ቢል በአካባቢዎቹ አሁንም ውጊያዎች መኖራቸውን ተዘግቧል።